እኔ ምን መሰለህ ጥያቄ፣ እኔ አሁን የምኖረው ትዳር ውስጥ ነው፣ ገባ። ግን ባሌ ክርስቲያን ነው፣ እኔ ሙስሊም ነኝ፣ እና ልጆችም አሉኝ። ግን ቤተክርስቲያን አልሄድም ማለት ልጆቼንም ያውሱ ከሚከፋው ብዬ ነው እንደዚህ ይጠመቁ፣ ስለዚህ ተጠምቀዋል ልጆች ግን እኔ አላምንበትም። ገባህ? እኔ ያኑ የመጣሁበትን ስለሆነ የማውቀው ግን የኛውንም አልያዝኩትም ከዛኛውም አልሆንኩም እና ምን ትለኛለህ? ነው እንግዲህ እዚህ ዓለም ላይ ስንፈጠር ጊዜ ፈጣሪ የፈጠረብን ዓላማ አለ ዝም ብሎ በከንቱ አይደለም የፈጠረው ከሞት በኋላ የምንሄደበትን ቦታ አለ። አላህ ለምንድን ነው የፈጠረን? እዚህ ዓለም ምንድን መጣ ያደረገን ከተባለ በማከለክቱልጅን ለንሰ ላሊያብን አለ። ሰውንም ሆነ ጅኖችን እኔ ሊገዙኝ እንጂ ለሌላ ለማ አልፈጠርኳቸውም አለ። ሰው ልጅ ቆም ብላቸው አስቡ። ለምንድን ነው እዚህ ዓለም ያመጣኝ አምላክ? ዝም ብሎ በከንቱ አላመጣም ነው። እኔ ይህን ሞባይል ሰርቶ አንድ ሞባይል ባለቤት ዝም ብሎ በከንቱ አልሰራም፣ ዓላማ አለው ከበስተ ጀርባው። ለዚህ ዓላማው ሊውል ይገባል። መኪና ሰራ አንድ ሰው፣ ዝም ብሎ ሰርቶ ሊያስቀምጠው ነው? ጥበብ አለው ከበስተ ጀርባው፣ ዓላማ አለው ያሽከረክረው ሊገለገልበት ከ ይህን የሚያክል ድንቅ ፍጡር አላህ ስብሐነ ወተዓላ የሰው ልጅን የፈጠረው የሚገርም አይምሮን የሰጠው መገራቶችን እንዲያስተውልና እንዲያገናዝብ ያደረገው ዝም ብሎ በከንቱ እንዳይመስላቸው ለትልቅ ዓላማ ነው። ከበስተ ጀርባችሁ ከሞት በኋላ ትልቅ ድግስ አለባቸው ወይ የእሳት ድግስ፣ የዘለአለም ወይም የዘለአለም ጸጋ ድግስ አለላቸው። ታዲያ ሄደን ያወቀ ሰው ከሞት በኋላ ሕይወት እንዳለ ያወቀ ሰው እንዴት ነው በራሱ ላይ የሚቀልደው?

ዚሙተት ነው የሚያስበክተ ላ ዚህናፋይሸተ ሰለ እና ከዚህ ህይወት እንዲህ አይነት ህይወት ውስጥ ያላችሁ ካላችሁ መጀመሪያ በእርግጠኝነት ሲቀርቧችሁ ጊዜ የሚቀርቧችሁ እንሰልምላችኋለን በሚል ነው። መቼም ሴት ልጅ ወንድ ልጅ አትጀነጅም፣ ነገር ግን ወንድ ልጅ ነው ቀርቦ የሚመጣው። የዛን በሚመጣ ጊዜ እምነቷን በጣም ትጠብቃለች ሴት ልጅ ጠንካራ ነበረች። ከጊዜ በኋላ ግን እሰልምልሻለሁ በሚል ይቀርቧቸዋል። ከዚያ የራሳቸውን ህይወት ከጀመሩ በኋላ አሁን እንደፈለግሽ ከፈለግሽ የተሄጂ ከፈለግሽ ወደ እኔ ነኝ ይላታል። አንዳንዱ ሊያስገድዳት ሁሉ ይችላል። ካልሆነ እንለያያለን ይላታል። ከዚያ በኋላ እንዲህ አይነት ህይወት ውስጥ የማትፈልገው ህይወት ውስጥ እንድትገባ ትሆናለች። የወንድ ጓደኛ ያዛችሁ ካላችሁ የሌላ ለተከታይ ወንድም የሚሆን ሴት ልክ እንዲሁ ደግሞ ትዳር ውስጥ ያላችሁ ካላችሁ ወላሂ ለዓዚም የጀሃነም መንገድ ላይ ነው ያላችሁ። አላህ ቃል በቃል የተናገረው እነዚህ ወደ ገሃነም ሳት ነው እየጠራቸው ያለው እና ተጠንቀቁ ተናግሯል። አላህ ስብሐነ ወተዓላ የካደን አካል የትዳር አጋር አድርጎ መያዝ በፍፁም አይፈቅርም። በዚህ ትዳር ውስጥ ያለ ሰው ካለ አላህን የሚያምንና አላህን የሚፈራ ከሆነ መውጣት አለበት። ዳዕዋ አድርጊለት ከቻልሽ። ሸካሪው አስመከረው። ተጨማሪ ጥያቄ ካለ ግን ስንኖር አስር ዓመታችን ነው። የመጀመሪያ መንታ ልጆችና አሁን ሁለተኛ ደግም ያለው ግን ልጆች የምንደነገርኩ ነው ምንም እንስስለማልን አይሄዱም። ቤተክርስቲያንም እና ጎረቤትም ምናምን ይገፋፋኛል። ለምንድን ነው የማትሄጂ ምናምን? ግን አልሄድም። በቃ ይጄም ይሆን ቀን ራሱ ይጄ እንደዚህ ብለው ምናምን ከመከሩ በኋላ ይጄስ መጣ፣ ራሴን ያመኛል። ግን እኔ መመለስ የምፈልገው ወደዚህ ወደ ነበርኩበት ነው። ግን የልጆች አባት ደግሞ በጣም ሲበዛ ጥሩ ሰው ነውና እንዴትስ እንደገና ደግሞ ወደ እኔም ለማምጣት ብሞክር ቢሞከር እሺ የሚልም አይመስለኝም ምንም ነው

ነገይተን ሳይቀር ያለማንም ማስተርጓሚ አምላኩ አላህ ፊት ለፊት የሚያናግረው ቢሆን እንጂ አሉ። ያያችሁ? እና ስለዚህ የዛኔ ከፊት ቁመሽ አንተ ያላዘዝከኝን የትዳር ተዳር ሕይወት መስርቼ እየኖርኩ ነበረ ስትይ ጊዜ አቋምሽ ምን ይሆናል? ስለዚህ ከሞት በኋላ ያለውን ሕይወት አስባችሁ ከፈጣሪ ፊት መቆም እንዳለ አስባችሁ፣ የዛኔ የሚያስቀይም የሆነ ነገር ዛሬ ላይ አትስሩት እና እህት ከቻልሽ ዳዕዋ አድርግለት፣ ምከሪው፣ አስመከሪ፣ ወደ ዲንሽ ተመለሽ፣ ወደ አላህ ተመለሽ፣ ወደ እስላም ተመለሽ፣ ልጆችሽንም በእስላም ላይ እንዲያድጉ አድርጊያችን። መከረሽው፣ አስመከረሽው እንቢ ካለ ምንም አድርጋ አይቻልም። የፈጣሪን ትእዛዝ የቀረሽችን ዘመንሽን ጠብቀሽ ኑሪያት፣ እስከዛሬውን ወደ አላህ ተውበት አድርጊ። አሁን ያለሽበት መንገድ ብትሞች፣ ወላሂ በጣም አደጋ ነው። በጀሃነም መንገድ ላይ ነው ያለሽ። ቀደም እንደተናገርኩት ስቁራ